ጤና ይስጥልኝ። ዛሬ የብዙዎቻችንን ቤት ስላንኳኳው ስትሮክ በጥቂቱ እናያለን። ዶክተር ቢኒያም ፍሳኔ አብራችሁን ቆዩ። ስትሮክ ምንድን ነው? ስትሮክ ማለት ወደ አንጎል ክፍል የሚሄድ የደም ዝውውር ሲዘጋ ወይም የደም ቧንቧ ወደ አንጎል ውስጥ ሲፈነዳ የሚከሰት ችግር ነው። ድንገት የሚከሰት ሲሆን የአንጎል ሴሎች በቂ ደም ካላገኙ በደቂቃዎች ውስጥ መሞት ይጀምራሉ። ስለዚህ ስትሮክ ያጋጠመው ሰው በቶሎ ህክምና ማግኘት ይኖርበታል። በዋናነት ሁለት አይነት ስትሮክ አይነቶች አሉ፤ ስኬሚክ ስትሮክ እና ሄሞሬጂክ ስትሮክ። ስኬሚክ ስትሮክ የምንለው ወደ አንጎል ክፍል የሚሄዱ የደም ቱቦዎች በሚዘጉበት ወቅት የሚከሰት ነው። ሄሞሬጂክ ስትሮክ ደግሞ አንጎል ውስጥ የሚገኝ የደም ቧንቧ በሚሰነጠቅበትና ወደ አንጎል ደም በሚፈስበት ወቅት ይከሰታል። ይህ አይነቱ ስትሮክ በዋነኝነት የደም ግፊት ባለባቸው ህሙማን ላይ ይከሰታል። የስትሮክ ምልክቶች ምንድን ናቸው? ስትሮክ በድንገት የሚከሰት ሲሆን ጉዳት እንደደረሰበት የአእምሮ ክፍል የተለያዩ ምልክቶች ሊኖሩት ይችላሉ። ዋነኞቹ ምልክቶች በአንድ በኩል እጅና እግር መስነፍ፣ መናገር መቸገር፣ ፊት ወደ አንድ በኩል መጣመም፣ ራስን መሳት፣ የሰውነት ሚዛንን መጠበቅ አለመቻል ይጠቀሳሉ። ለስትሮክ ተጋላጭ የሚያደርጉ ነገሮች ምንድን ናቸው? የደም ግፊት፣ ስኳር፣ ማጨስ፣ አልኮሆል አብዝቶ መጠቀም፣ ከፍተኛ የኮሌስትሮል ክምችት በሰውነት ውስጥ መኖር ከመጠን ያለፈ ውፍረት እንዲሁም እድሜ ዋነኞቹ ተጋላጭ የሚያደርጉ ነገሮች ናቸው። አንድ ሰው ስትሮክ ሲያጋጥመው እያንዳንዷ ደቂቃ የአንጎልን ሴሎች ለመታደግ ወሳኝ ስለሆኑ በአፋጣኝ አቅራቢያው ወዳለ የጤና ተቋም መውሰድ ያስፈልጋል። ስትሮክ ህክምናው እንደ አይነቱ የሚለያይ ሲሆን፣ የተከሰተበት ምክንያት የደም ቱቦዎች በመዘጋታቸው ከሆነ የተዘጋውን የደም ቱቦ ለመክፈት የሚሰጥ መድኃኒት ከመጠቀም ጀምሮ በደም ቱቦዎች ውስጥ በመግባት በሚደረግ ህክምና የተዘጋውን የደም ቱቦ መክፈት ይቻላል። ታዲያ እነዚህ ህክምናዎች ውጤታማ የሚሆኑት ስትሮክ ያጋጠመው ሰው አንጎሉ ላይ ብዙ ጉዳት ሳይደርስ በአፋጣኝ ህክምና ከተደረገለት ነው። ስትሮክ ከተከሰተ በኋላ ብዙዎች መናገር፣ መራመድ ወይም አንዱን የአካላቸውን ጎን መጠቀም ሊቸገሩ ይችላሉ። ይህን ለማገዝ የሚረዱ የተለያዩ ህክምናዎች ያሉ ሲሆን ፊዚዮቴራፒ በዋነኝነት ይቀመጣል። በመጨረሻም ስትሮክ በድንገት የሚከሰት ሲሆን አፋጣኝ ህክምና ካላገኘ እስከ ሞት የዘለቀ ጉዳት ሊያስከትል ይችላል። ስለሆነም ምልክቶቹን ለይቶ በአፋጣኝ ወደ ህክምና ተቋም መሄድ ይኖርብናል። ሰላም።